የብሬን ፕላስቲሲቲና ፖለቲካ ምን ያገናኛቸዋል? ሌኒንና መለስን ከራሰ በረሃነት ውጭስ? የመለስ ፕራግማቲዝምነት እስከ ምን ሊጓዝ ይችል ነበር? በ1993 የተፈጠረውን የህወሓቶች ክፍፍል ተከትሎ የሀገሪቱ ፕሬዚዳንት ዶክተር ነጋሶ ጊዳዳ በኢህአዴግ ጉባኤ ላይ ለመለስ ዜናዊ አንድ ጥያቄ አቀረበ። አሁን ኢህአዴግ የሚከተለው ርዕዮተ ዓለም ሶሻሊዝም ነው ወይስ መስመሩን ወደ ካፒታሊዝም ቀይረዋል የሚል። መለስ አስር ዓመት ሙሉ የት ነበርክ ነበር መልሱ። ሽሙጥና ምጸትም አለበት፣ እስከ ዛሬ ተኝተህ ነበር ወይ የሚል የስላቅ ትችትም አለበት። አሁንስ ምን ተገኝቶ ነው ይህን የከረመ የሰነበተ ነገር አንስተህ በጉባኤተኞች ፊት የምጠይቀኝ? ምን አስበህ ነው? ነገሩ በቀልድና ሾርኒ ብቻ አላበል ዶክተር ነጋሶ አመረረ። አሁኑኑ መልስ እንዲሰጠኝ ይፈልጋለሁ አለ ነጋሶ። መለስ ይህን ዕድል እግረ መንገዱን የምዕራባውያኑን ጆሮ ጠቢዎች ከእርሱ ጎን ለማሰለፍ ተጠቀምበት። ሶሻሊዝምን በሪዮት ደረጃ እናምንበታለን፣ ነገር ግን የዓለም ሁኔታ ተቀይሯል። ሁሌ ባለንበት ተቸክለን አንቀርም። ከዓለም ጋር አብረን መጓዝ አለብን። የነፃ ገበያንና የሀብት ፈጠራን የመልቲ ፓርቲ ዲሞክራሲን እያበረታታን ጎን ለጎን ደግሞ የደሃውን ኑሮ ለማሻሻል የህዝቦችን እኩልነት ለማረጋገጥ እንሰራለን። ያኔ እኛ ሞዴል አድርገን የተከተልናቸው ሶሻሊስት ሀገሮች አሁን ሶሻሊስትንን አይሉ። ስለዚህ እኛም ከዘመኑ ጋር የሚያዋጣውን ፖሊሲ እያየን መጓዝ አለብን። ርዕዮተ ዓለም ሃይማኖት የመቀየር ጉዳይ አይደለም። ከተጨባጩ ዓለም ነባራዊ ሁኔታ ጋር ራሳችንን አዘምነን የመቀጠል ጉዳይ ነው፣ ይሄው ነው አለው። ከብዙ ባጭሩ መለስ ዜናዊ ዳይናሚክ ብሬን አላቸው ከሚባሉ የሀያኛው ክፍለ ዘመን መሪዎች ለምሳሌ እንደነ ሌኒንና ገማል አብድልናስር አንዱ አድርገን እንድንቆጥረው የሚያስገድድ አንዳንድ እንዲህ የመሰሉ ራሱን በራሱ ከነገሮች ጋር የመለወጥ፣ የማሻሻል፣ የተራማጅነት ኳሊቲ የነበረው ሰው ነው። ይህን የመለስ ዜናዊን አይነቱን በዙሪያችን ያሉ ነገሮች መቀየርን አስተውሎ የሚያስብበት ኒውራል ትራንስሚሽን ቻናሎች ከተጨባጩ ዓለም ጋር አብሮ የመቀየር የሰው ልጅ ብርቅዬ የአንጎል ችሎታ ፕላስቲሲቲ ኦፍ ዘ ብሬን ይሉታል። እንደነ ዳንኤል ካህማን፣ ኦሊቨር ሲሞን፣ ኖርማን ዶጅ ወዘተ የመሳሰሉ አንዳንዶቹ በግኝታቸው ኖቤል ጭምር የተሸለሙ ኒውራል ሳይንቲስቶች ናቸው። አእምሯችንን ከተቸከልንበት አንድ አይነትና የተለመደ አስተሳሰብ መስመር አውጥተን ሌላ አይነት ኦልተርኔቲቭ ሪያሊቲ እንዲመለከት ማድረግ እንችላለን። አእምሯችን ለዘል ዓለም ተጠፍጥፎ የተሰጠን ነገር አይደለም። ፕላስቲክ ነው። ቂሙን ይረሳል። ቁስሎን ራሱ በራሱ ይፈውሳል። ኔጌቲቭ ነገሮችን ባመነጨበት አቅሙ ፖዚቲቭ ነገሮችን ያመነጫል እና የእይታ ፓራዳይሙን የሚቀይሩ መረጃዎችን ሰብስቦ መነጽሩን ኒውሮኖቹን ይቀይራል የሰው ልጅ በመረጃ ላይ ተመስርቶ አዳዲስ ሐሳቦችን በማውጠንጠን ባዮሎጂ የሰጠውን አንጎሉን መቀየር መቻሉ ፍጥረቱ ነው ይህን ችሎታችንን የምንጠቀምበት ግን በጣም ጥቂቶች ነን ብዙዎቻችን ፕላስቲኩን ብሬናችንን ዲጅኖ አድርገነዋል ቸክለነዋል ባለበት ዘ ፖለቲካል ብሬን የሚለውን እጅግ ተደናቂ መጽሐፉን የጻፈው ፕሮፌሰር ድሪው ዌስተን በሰዎች የፖለቲካ አቋም እና በመሬት ላይ ባለው ተቀያያሪ መረጃዎች መካከል ያለውን የግንኙነት ሁኔታ ከ20 ዓመታት በላይ ወስዶ አጥንቶት ነበር። የደረሰበት ድምዳሜ የሚያስደነግጥ ነው። አብዛኛው ሰው በመሬት ላይ የሚያየውን መረጃና በእውን እየተከሰተ ያለውን እውነታ ለፖለቲካ አቋሙ ግብዓት አድርጎ አይጠቀምበትም። ይህ ማለት የአብዛኞቻችን ብሬን የቱንም ያህል እንደ እሳተ ጎመራ በፊቱ የሚፈነዳ ማስረጃ ብታቀርብለት እነዚህን መረጃዎች የሚያብላላበት ወደ ውሳኔ ሰጪው ወደ ኮግኒቲቭ የአእምሮ ክፍል የሚወስድለት ኒውራል ሲስተሙ ብሎክ ተደርጓል ማለት ነው። አንድ የያዘውን አይዲዮሎጂ በማስረጃ ብዛት ልታስጥለው አትችልም። ከፖለቲካዊ ዴታዎቹ ጋር የሎጂክ ሳይሆን የተክሊል ቆርባን መስርቶ ይገኛል። የአብዛኞቻችን ፖለቲካዊ አንጎል እንዲህ ለተለዋዋጩ ዓለም መረጃና ሎጂክ በድን ሆኖ የመገኘቱ እውነታ ብዙዎችን ያስደነገጠ ግኝት ነበር። ድሪ ዌስተን ይህንን ግኝቱን ይፋ ካደረገ በኋላ ብዙ የፖለቲካ ምርጫ ስትራቴጂስቶች ደጋፊዎችን ከሌላኛው ካምፕ ወደ እነሱ ለማምጣት ያለሙ ኮንቴንቶችን ትተው አዳዲስ አባላትን ወደ እነሱ ማምጣት ላይ ባነጣጠሩ ኮንቴንቶች ቀይረዋቸዋል። ምክንያቱም አንዴ በሆነ ነገር የተጠመቀው ዘጠና ፐርሰንቱ ሰው ብሬን ሺህ መረጃ ብታፈስለት ጥቁር ድንጋይ ሆኖ ስለሚጠብቀህ ነው። በዚህ የፖለቲካ አስተሳሰብና የብሬን ፕላስቲሲቲ ርዕስ ዙሪያ ብዙ ኢንተረስቲንግ ነገሮች ስላሉ ሌላውን ለአንባቢ ትቼ ለአሁኑ አላግባብ ወደዚያ ተስቤ መነሻ ርዕስ የሆነውን የነመለስ ዜናዊ ርዕስ እንዳልዘነጋው ሰጋው። በበኩሌ ፕራግማቲክ የሚለው ቃል ብዙ አሻሚና አወናባሽ ትርጉሞች እንዳሉት እንደተጠበቀ ሆኖ ከነገሮች ጋር አብሮ ራስን ለመቀየር መነሳሳት መቻል ወይም ፕራግማቲስት አሊያም ኢምፕሪሲስ ፕራክቲካል ሰው መሆን መቻል በብዙ የህይወት ነገሮቻችን ውስጥ ትልቅ ችሎታ ነው ብዬ አምናለሁ። አሁን አሁን ነገሮቹን ልብ ብዬ ሳጤናቸው መለስን ከሚገልጽ ከማንኛውም ርዕዮተ ዓለም ይልቅ ምኑ ያየለብሃል ካልከኝ መልሴ ፕራግማቲስትነቱ የሚል ነው። እጅግ ፕራግማቲስትነቱ ያየልብኛል። መለስ ለሰው ልጆች ሁሉ የታደለንን ግን ጥቂቶች ብቻ የምንጠቀምበትን የራስን ማይንድ በተቀያያሪ ሪያሊቲዎች አንጻር እንዲያስብ የማስገደድ ወይም የማስቻል ማለትም የአንጎሉን የአዳፕተቢሊቲና የፕራግማቲክነት አቅም መጠቀም የቻለ ባለ ብርቅዬ አንጎል ነው። ለሱ ርዕዮተ ዓለም እንደ ሃይማኖት በጭፍን የምታምነው እንደ ፈጣሪ የምትሰግድለት ነገር ሳይሆን ሲምፕሊ ኢንስትሩመንት ነው፣ ወደ ሆነ ግብ የሚያደርስ መሳሪያ። ማንኛውም አስተሳሰብ ለሱ ወደ ተሻለ ወደሚባለው ግብ መረማመጃ መንገድ ነው። አስተሳሰቦቹ የታነጹበት ዓለማዊ ውቅር ሲቀየር እሱም አካሄዱን አብሮ ይቀይራል። የዓለም ዳይናሚክስ ገብቶታል። አክት ሎካል ቲንክ ግሎባል የምትል አባባል ነበረች። መለስ ጭንቅላቱን በዓለም ላይ ሰቅሎ ግን ሎካሊ የሚጫወት ሰብእና ነበረው። አንዴ ጋዜጠኛ እንደ ዘበት ጠየቀው፣ አዘውትረህ የምታየው የቲቪ ፕሮግራም ምንድን ነው? ብሎ ከአንዳንድ መለሰለት እነ ሲኤንኤንና ቢቢሲን እከታተላለሁ ብሎ ነበር። ከዚያ ግን ተጨማሪዋን አከለበት፣ የሀገር ውስጥም ይችኛ አፍተር ትወት ነች። ያኛውን ከተናገረ በኋላ የጨመራት እሱ ያለው ዓለም እየሄደበት ያለው አዋጩ መንገድ እየተኬደበት ያለው ትሬንድ ተቀባይነት ያለው አካሄድ የቱ ነው የሚለው ላይ ነው። ግሎካል ቲንከር እንደሚባለው ነበር የመለስ ጭንቅላት። ግሎባል የሆነውን ነገር ይከታተላል፣ ሎካል የሆነውን ያጤናል። እና ሁሉንም አጣምሮ ሊያስኬድ የሚችል ግሎካል አካሄዶችን ያለማቋረጥ ይነድፋል፣ ይተገብራል። የመለስ ጭንቅላት እንደ አንድ ያለማቋረጥ እንደሚሰራ አንድ ግዙፍ ቲንከር ማሽን ነበር። ሱዛን ራይስ በቀብሩ ላይ የመሰከረችው ውሸት አይመስለኝም። መለስ ያለማቋረጥ መረጃንና ዕውቀትን የሚቃርምና አካሄዱንም ለመቀየር የሚደፍር መሪ ነበር ትለዋለች። የእሱ ነገር የማይጥመን ሰዎች የሴትዮዋን ውዳሴ አንቀበለው ይሆናል። ለውዳሴ የተጠቀመችበት የመለስ ሰብዕና ግን እውነት ነው። መለስ ያለማቋረጥ መረጃንና ዕውቀትን የሚቃርምና አካሄዱንም ለመቀየር የሚደፍር መሪ ነበር። ሰውየው ምንንም ነገር የሚይዘውና የሚያራምደው በፕራክቲካል ጠቀሜታው እየመዘነ መሆኑን በሚገባ ተገነዘብ። ከምንም አይነት አይዲዮሎጂና የአስተሳሰብ መስመር ጋር የቆረበ ስብዕናና ጭንቅላት አልነበረው። ሌላ አዋጭ መስመር እስኪያገኝ ድረስ የያዘውን የሙጥኝ ብሎ ያራምዳል። አካሄዱን አይቶ የራሱን ማሻሻያም ይጨምርበታል። ጊዜና ሁኔታዎችን አይቶ በትዕግሥት ከማይቀየረው አሁናዊና መጪ ሁኔታ ጋር ራሱን አስማምቶ ይጓዛል። ያንን ሲያደርግም የቆጡን አውርድ ብላ የብብቷን ጣለች መሆንን አይፈልግም። ይሄን ቀስ በቀስ እየጣለ ነው ወደዚያኛው የሚሸጋገረው። እፍ ብሎ ነፋስ ካመጣለት ጋር ሁሉ አብሮ አይከንፍም። ሁሉንም ከዜሮ መጀመር አይፈልግም። በቻለው መጠን አንዱ ከሌላኛው የቀጠለ እንዲሆንለት ተመኝቷል። የቻለውንም ግሯል። ሀሳቤ ወደ ሌላ እየነዳኝ እንጂ የዛሬ ርዕሴ መለስና ሌኒንን በሆኑ አንጎሎቻቸው ማነጻጸር ነበር። መለስን ከሌኒን ጋር ያመሳሰልኩት ሁለቱም በጭንቅላት አቅማቸው የተመሰከረላቸው ከባድ ሚዛን የአንጎል ቡጥኞች በመሆናቸው ብቻ አይደለም፣ ከላይ በገለጽኩት የመለስ መሠረታዊ አካሄድና ባህሪ የተነሳም ነው። ሌኒን ሲነሳ የለየለት ኮሚኒስት ነበር። እንዲያውም ወደ አናርኪስት ሁሉ የተጠጋ ነበር። ሁሉንም ጠቅልሎ የሚገዛ ማዕከላዊ መንግስት ከነአካቴው አያስፈልግም፣ ህዝብ ራሱን በራሱ ያለ መንግስት ማስተዳደር አለበት የሚል ጽንፍ የረገጠ አቋም የነበረው ሰው ነበር። ኋላ ግን ሲያስበው እነ ካርል ማርክስና ኤንግልስ አጥብቀው መንግስትንና ስርዓትን የሚቃወሙበትን ምክንያት መንግስትን የሚያስጠላ የአናርኪስት ሰይጣን ተጠናውቷቸው ሳይሆን የመንግስትን ስልጣንና ባህሪ ብዙሃኑን ህዝብ በጥቂቶች ጥቅምና ፍላጎት እንዲገዛ የማድረግ መንግሥታዊ ፍልስፍናውን ነበር የሚቃወሙት። ይህ ሲገባው ራሱን መንግሥት አያስፈልግም ከሚል አናርኪስትነት እሳቤው አውጥቶ ወደ ብዙሃን መንግሥት አስተሳሰብ ለወጠው። ሌኒን ብዙ ይህንን የመሰሉ ከሰልፍ ለርኒንግ የመነጩ ዳይናሚክ ኳሊቲዎች ነበሩት። ሌላ ምሳሌ ልጥቀስ። እነ ማርክስና ኤንግልስ የሶሻሊዝምን አብዮት ማሳካት የሚችለው የህብረተሰብ ክፍል የተማረው፣ የነቃው፣ የተደራጀው፣ ጭቆና ያንገፈገፈው ተራማጅ ከፊል ምሁር በአብዛኛው የየፋብሪካው ተቀጣሪና ቢሮክራሲ ውስጥ ያለው አገልጋይ መደብ ነው ብለው በጽኑ ያምኑ ነበር። በተለይ ኤንግልስ በተደራጁ ገበሬዎች አማካኝነት የሚመጣ የሶሻሊዝም ስርዓት ሊኖር እንደማይችል ስድብ ቀረሽ በሆኑ ቃላት ነበር ደጋግሞ የሚያብራራው። ገበሬው፣ ወታደሩ፣ ባላገሩ፣ ያልተማረው አብዛኛው ህዝብ ስለ መደብ ልዩነትና ታሪካዊ ጭቆና ምን ያውቃል? ስለ ኦነርሺፕና ሌበር ውስጣዊ አመክኔዎች ምን ያውቃል? ስለ ዓለም አቀፋዊነት ምን ያውቃል? ስለ ሰው ልጅ ተፈጥሯዊ ማኅበራዊና የአእምሮ እድገት ደረጃ ምን ያውቃል? ስለ ፍታዊነትና ኅብረተሰባዊነት የትኛው ግንዛቤው ኖሮት ነው የከፋቸው ወታደሮች አራሽ ገበሬዎችና ጭቁን መሃይማንን ይዞ የሚፈጠር የኮሚኒዝም አብዮትም ዓለምም የለም አይኖርም ይላል የማርክስን እሳቤ የሚያብራራው ኤንግልስ ግን ሌኒን መጣ ማርክስና ኤንግልስን ልብ ብሎ አጠናቸው የዓለምንም አኳኋን አጤነ ማርክስና ኤንግልስ ያናናቋቸው የህብረተሰብ ክፍሎች ከየሀገሩ አብዛኛውን ቁጥር የያዙ ያላለፈላቸው በጭቆና ስር ያሉ ምስኪን ህዝቦች መሆናቸውንም አስተዋለ እና እነዚህን ዋነኛ የለውጥ ሞተሮች አድርጎ የማይቀበል የማያቅፍ ከጎኑ የማያሰልፍ አብዮት የተነሳበትን ግብ እንደማይመታ ተረዳ። የሶሻሊስት አብዮት ከመጣ የእነዚህን ብዙዎቹን መብት ለማስከበር የሚመጣ ነው። እነዚህ በእነ ማርክስ በጭንቅላት አቅማቸው የተናቁት ጭቆናን ያውቁታል፣ ጥቅማቸውንና ጉዳታቸውን አይስቱትም። ስለ አገዛዞች ባህሪና ስለ ጭቆናቸው ጥቂት መመልከቻ መነጽሮችን ካስጨበጥካቸው ብዙ ነገር እየኖሩበት ያለ ስለሆነ ይገለጽላቸዋል ብሎ አሰበ። ሌኒን ከማኦ ዜዱንግ 50 ዓመት በፊት ነው ሌኒን ይህንን ያሰበው። ስለዚህ ሌኒን የነ ማርክስና ኤንግልስን ፍልስፍና የነገር የታጨቀበትን የኮሚኒዝም አስተሳሰብ ከተጨባጩ ዓለም እውነታ ጋር በሚታረቅ መልኩ ከለሰው እና ብዙዎችን እንዲያካትት አደረገው። ወደ ዕለት ተዕለት የተግባር መመሪያነት ቀየረው። ቀላል የአኗኗርና የአስተዳደር ስታይል አስመሰለው። እነ ሌኒን የራሽያኖችን የ200 ዓመት ዙፋን ለአንዴና ለመጨረሻ ጊዜ የገረሰሰውን ታላቁን የጥቅምት 1917 ሕዝባዊ አብዮት ለፍሬ ያበቁት በሌኒን ነባራዊ ሐቅን በተቀበለ ፕራግማቲክ ካልኩሌሽን ላይ ተመስርተው ነው እንጂ እንደነ ማርክስ ዓለም በወዛደሮች እስክትሞላ ቢጠብቁ ወይ ወዛደርን ብቻ ይዘው ቢነሱ በካፒታሊስቱና ዘውዳዊ ኃይል ትብብር ተጨፍልቀው ይቀሩ ነበር። እነ ሌኒን ግዙፍ መንግሥቶችን የጣሉት በሀገሩ ተስፋ የጣለውን ሚሊዮን የገጠርና ከተማ ወጣት፣ የጭቆናና መከራ ቀንበር ኑሮውን ያገበጠውን ገበሬ፣ በማያቋረጥ ጦርነት ውስጥ ነጋጠባ እንደ ኩሽና ማገዶ የሚማገደውን በመቶ ሺዎች የሚቆጠር ምስኪን ወታደር ይዘው ነው። በፋብሪካ ሰራተኞችና በተማረው ኃይል ብቻ የሚመጣ ሶሻሊዝም እንደማይኖር የገባው ሌኒን በስርዓቱ የተከፉትን ሁሉ በሱ አዲስ የሶሻሊስት ርእዮት ስር አሰባስቦ የትግሉ ኃይል እንዲሆኑለት ለማድረግ ችሏል። እነ ማርክስ እና ኤንግልስ ስለ ሰው ልጆች አንድነትና እኩልነት ስለ ዓለም አቀፍ ወዛደሮች እጅ ለእጅ መተቃቀፍ ሲያወሩ፣ ሌኒን ግን አብዮቱን ለማሳካት ተጨማሪ ኃይል ይሆኑኛል የሚላቸውን የህብረተሰብ አካላት በደላ ላይ እያፈላለገ ነበር። መብታቸው የተገፈፈ ጭቁን ብሔር ብሔረሰቦችን ሶሻሊዝም ነፃ ያውጣቸው፣ ራሳቸውን ራሳቸው ያስተዳድሩ፣ በራሳቸው ቋንቋ ያውሩ፣ የራሳቸውን ቡሌ ይጠልዙ፣ እስከ ዛሬ ተጨቁነው እንደነበር እናሳውቃቸውና ከጎናችን እናሰልፋቸው ሰልፋቸው ይህንንም ለስታሊን ያጠመቀው ሌኒን ነው። የሌኒን ቀመሮች ሁሉ እነ ማርክስ እና ኤንግልስ በጀርመንና ኢንግላንድ የኢንዱስትሪ ጭሶች ስር ሆነው ያለሙትን ሶሻሊስታዊ መንግስትና ስርዓት እንዴት አድርጌ በዚህ በአብዛኛው በግብርና በሚተዳደርና ከራሱ በቀር የዓለም ነገር በማይገደው መከረኛ ህዝብ መሃል አሳካዋለሁ የሚል ዋና ግብ ላይ ያነጣጠሩ ነበሩ። ሌኒን ሲበዛ ፕራግማቲክ ሰው ነበር። ቦልሼቪኮችና ሚንሼቪኮች ሁለቱም ለጭቁኖች የቆም ሆነው ሳለ እኔ ነኝ ህዝቡን የምመራው፣ የለም እኔ ነኝ በሚል እርስ በእርስ ይበላሉ። የውጭ ኃይሎች ሜንሼቢኮችን ለመጋለብና እነ ሌኒንን ለማጥፋት ሙከራ እንደሚያደርጉ ሌኒን በጊዜ የተረዳ ሰው ነበር። ረዥም መንገድ ለመጓዝ ስታስብ መጀመሪያ እግር ውስጥ ተሰክቶ አላራምድ የሚልህን እሾህ በፍጥነት መንቀልና ሙሉ ቁመና ላይ መገኘት አለብህ። ጸቡን ማን ጀምረው ሌላ ታሪክ ነው። ሜንሼቢኮቹ ራሳቸው ሳይሆኑ አይቀሩም። ግን ያኔ በነሌኒን የነፍስ ውጭ ነፍስ ግቢ ትግል ወቅት ከፊትህ ትልቅ ጠላት አፍጥጦ እየጠበቀህ ያለችህን የውስጥ ኃይል ሊያዳክም ሊሰነጣጥቅ ጣጥቅ የሚነሳ ኃይል የሞትህን ሰርተፍኬት በማተም እንደሚያጸድቅልህ የቀብር አስፈጻሚ ይቆጠራል። እርስ በርሷ የተከፋፈለች ቤት ትጠፋለች፣ ትፈርሳለች ይላል መጽሐፉ። ሌኒ የትግል ወንድማማችነት፣ የመደብ አንድነት፣ የዓላማ አጋርነት የጭቁን መደብ ምናምን የሚለውን ካባ ሁሉ አሽቀንጥሮ ለትልቁ ጠላት ያስፈሉናል ያላቸውን የሜልሼቪክ አንጃዎች ጠራረጋቸው። ከዚያ ታላቁ የሶቪየት ሶሻሊስት ሪፐብሊክ ተመሰረተ። በነሌኒን ድል አድራጊነት ምዕራባውያኑ የሮማኖቮች መቅሰፍት ወደ እነሱም እንዳይመጣባቸው ክፉኛ በመፍራት ሳይወዱ በግዳቸው ለአመፅ እንዳይነሳሳ ለማድረግ የድሃውን ሕዝባቸውን ኑሮ ወደ ማሻሻል ገቡ። ከከበርቲዎቹ ሀብት ለሀገራቸው ለማቃመስ ተገደዱ እና ደግሞ ባለበሌለ ኃይላቸው ሌኒንንና ሶሻሊስታዊ የጭቁኖችን አምባገነን ስርዓት በቻሉት ሁሉ መንገድ ተዋጉት በባንዳ ተዋጉት በሴራ በሃይማኖት በኢኮኖሚ በጦር በሁሉም ነገር የሌኒን ስርዓት ግን መገርሰስ አልቻሉም የምዕራቡና የምስራቁ ዓለም በሁለት ጎራ ተከፍሎ አንዱ ሌላኛው ያጠፋኛል በሚል ፍራቻና ጥላቻ ተወጥሮ በተፋጠጠበት ወቅት የሶሻሊስት መፈክሮች ሁሉ ኢምፔሪያሊዝም ይወድማል፣ ኮሚኒዝም ይነግሳል የሚሉ ነበሩ። በዚህ የዓለም ጦርነት የታወጀ በሚመስልበት ወቅት ሌኒን የዓለምን የሶሻሊስታዊ አብዮቶች ሁሉ ስብሰባ ጠራ። ኮሚንተርን ኢንተርናሽናል ይሉታል። ይህን ስብሰባ ሶስተኛው ዓለም አቀፍ ኮንፈረንስ። በዚህ ሶስተኛው ኮሚንተርን ማጠቃለያ ላይ ሌኒን ዓለምን ይጭቆኖች እናደርጋታለን። ኢምፔሪያሊዝም የተነፈሰ ጎማ ነው። በኢምፔሪያሊዝም ብስባሽ ላይ ኮሚኒዝም ይበቅላል ምናምን የሚሉ መፈክሮችን ከየተሰቀሉበት አውርዶ አዲስ የአብሮ መኖር ሪዮትን መጀመሩን ለዓለም አበሰረ። ፒስፉል ኮኤግዚስተንስ ይሰኛል። ይህ አዲሱ የሶሻሊዝም መረ ካፒታሊዝምና የሥርዓቱ መሠረቶች በዓለም ለዘመናት ተንሰራፍተዋል። ዛሬ በአንድ የተነስተን ካፒታሊዝምን እናጥፋ ብለን ብንነሳ ትርፉ መጋጋጥ፣ አላስፈላጊ ጦርነት እልቂትና ጠባሳ ብቻ ነው። እነሱም እኛን ማጥፋት እንደማይችሉ ተገንዝበዋል። ስለዚህ ስለዚህ በተመሳሳይ ዓለም ላይ እየኖርን እስካለ ድረስ እኛም እነሱን በመንግሥትነት ተቀብለን እነሱም እኛን ተቀብለው ተከባብረን ልዩነታችን እንደተጠበቀ ሆኖ ለጋራ ጥቅማችንና ህልውናችን በጋራ ተቀራርበን የምንሰራበትን ሰላማዊ የወዳጅነት መንገድ መጀመር ይኖርብናል። በሰላም አብረን ተቻችለን እንኑር የሚል አዲስ አዋጪ መርህ ነበር። ትልቅ ለውጥም አመጣ። ምዕራቦችም እየመረራቸውም ቢሆን ተቀበሉት። ለጊዜውም ዓለም እፎይታንና ሰላምን ወረደላት። በአጠቃላይ ሌኒን፣ ብዙዎች በተቃራኒው እንደሚያስቡትና ስለ እርሱም እንደሚጽፉት ርዕዮተ ዓለምን እንደ ሃይማኖት ቀኖና የሚያመልክ ሰው ሆኖ አልታየኝም። እጅግ ሲበዛ ፕራግማቲክ መሪ ነበር። ሌኒን የፈጠራቸውና ያራመዳቸው ነገሮች በሙሉ ከተግባራዊ ጠቀሜታቸው አንጻር የተመዘኑ ድርጊቶችና አስተሳሰቦች ነበሩ። ሌኒን የኮሚኒስቶችን ህል ከነባራዊው መሬት ላይ ካለው እውነታ ጋር ያስታረቀ ለሶሻሊስቶች የወረደላቸው ኢምፕሬስስ መልአካቸው እንደማለት ነበር። ቭላድሚር ኢሊች ሌኒን ግን መልአክ አይደለም። በመልአክ አምሳል የወረደ አንድ ምስኪን ሰው ነበር። እንደ ሰው ብዙ ነገር ሰርቶ ብዙ አጥፍቶ ሞተ። በአንድ ውጊያ ላይ ሌኒን ሆን ተብሎ በተመረዘ ጥይት ጉልበቱ ላይ መቁሰሉ ይነገራል። ከዚያ አገግሞ ድኖ ሥራና ኑሮውን ቀጥሎ ነበር። ቆይቶ ግን ቁስሎ ስር ሰዶ ሽባ አደረገው። ፀጉሩን ሁሉ ነቃቀለው፣ መልኩን አጠቆረው፣ ቆዳውን አዛነፈው። አጥንቶቹ ተልፈስፍሰው በያሉበት ተቆለማሙ። በሰው ድጋፍ ራሱ የማያንቀሳቀሱት የዊልቸር ላይ ፉዞ ሆነ። ለሐጩን እያዝረበረበ ጠያቂ እንኳ እግዜር ይማርህ እንዳይለው በጥብቅ ምስጥር ከሰው ተደብቆ ሞተ። ጳጳሱ የወረወሩት ጦር ሲወጋ እንጂ ሲወረውሩት አይታይም የምትል ተረታለች። የጳጳሱ ጦር ሲወረወር የማይታየው ረቂቅ ስለሆነ ነው። የጳጳሱ ጦር ተራ ወርዋር የሚወረውረው አይደለም። በእውቅ የተቀመመ ነው የሊቅ ረቂቅ መቅሰፍት ነው የሚያገኘ። ምዕራቦቹን ጳጳስ ብለህ ቁጠራቸው። ከተነሳባቸው ሌኒንን ያደርገዋል። በሌኒን ተመስጬ ደግሞ መለስን ረሳሁት። ይህን ጽሑፍ የጀመርኩት የዶክተር ነጋሶን ጥያቄ አስቀድሜ ነበር፣ ሶሻሊስት ነን ወይስ አይደለንም? መለስ በሶሻሊዝም ያሳመናቸውንና ሶሻሊዝምን እየዘመሩ በፈቃደኝነት ቦምብ ረግጠው የሞቱ የትግል ጓዶቹን የሚረሳቸው አይመስለኝም። እንኳን ጓዶቹን በትግሉ ወቅት ለአንዲት ምሽት በጎቿቸው ያሳደሩትን ምስኪን የአማራ እናት አስታውሶ ሲናገር ሰምተነዋል። ጭቁኑ አማራ ኑሮው ከጭቁኑ ትግሬ ወይም ከጭቁኑ ኦሮሞ ወይም ከማንኛውም ጭቁን ሕዝብ እንደማይለይ ራሱ በአማራ ጎጆዎች እየገባ እንዳረጋገጠ ሲናገር ነበር። ግን አንድ የተናገራት አባባል ደግሟለች። እኛ ያኔ ሶሻሊዝምን እየተከተል ነው። ወቅቱ የሚጠይቀው ያንን ስለነበረ ነው። ተጨባጭ ሁኔታው የሚፈቅድልን አዋጭ መንገድ ያ ስለነበር ነው። አሁን ግን እነዚያ ሁኔታዎች ተለውጠዋል። ድሮ በሶሻሊዝም አምነው የታገሉትና የሞቱት ጓዶቻችን አሁን በህይወት ቢኖሩ ኖሮ ያለ ጥርጥር አሁን እኛ ያየነውን እውነታ ማየታቸውና ሐሳባቸውን መቀየራቸው አይቀርም ነበር። ያለፉ ጓዶቻችን አሁን የተገኘንበትን አቋም ሲያዩ የሚኮሩብን ይመስለኛል። የምንይዘው ማንኛውም አቋምም ሆነ ሪዮት ሞቲፍታ ፍርድ አይደለም፣ የመጨረሻ አይደለም። አስፈላጊ ከሆነ ጊዜው ከጠየቀ ካምንበት ይሻሻላል፣ ይለወጣል። በዚህ ዓለም ላይ በአንድ ነገር ላይ ብቻ ድርቅ ብሎ ለረጅም ጊዜ ህልውናውን አስቀጥሎ የቆየ ማንም የለም። ባሉበት ተቸክለው የቀሩ ሁሉ ጠፍተዋል፣ የሉም። አሁን እኛም አቋማችንን በየጊዜው እየፈተሽን አስፈላጊነቱን ስናምንበት ከነባራዊ እውነት ጋር ራሳችንን እያስማማን እንቀጥላለን። ከጊዜው ጋር አብረን ካልተለወጥን ግን የጊዜ ጉዳይ ካልሆነ በቀር እንደ ሌሎቹ እንደ ጠፉት እንጠፋለን። በእኛ መሃል ዶግማ የሆነ ምንም ነገር የለም አይኖርምም። ዶግማ የፈለገ ፓርቲውን ይተውና የሃይማኖት ጉባኤ ይቀላቀል። አይመሌ ሌኒን በበሳል ብዙ በማፍሪያ በማሰላሰያ ዕድሜው በህመም ተሰቃይቶ ሞተ በ53 ዓመቱ። እናም ኮሚኒዝም ሳይሰልሱ ወደ ተግባር የሚቀይራትን ከሐሳብ ዓለም ወደ እውን መሬት የሚያወርዳትን ዋናውን ዳይናሚክ ማይንዷን አጣች። ብዙዎች የኮሚኒዝም ተስፋ ከሌኒን ሞት ጋር አብሮ ሞተ ይላሉ። ከዚህ በኋላ የቀረው ጭንቅላቱን ያጣ አካሉ ብቻ የቀረ ደረቅ ሶሻሊዝም ነው ባይ ናቸው። ሌኒን በሱ ምትክ በመሪነት እንዲተካ የፈለገው ትሮትስኪን ሳይሆን አይቀርም። ግን ትሮትስኪ ያልተፈለገበት አንዳች ምክንያትም ሳይኖር አይቀርም። በመሃል ጆሴፍ ስታሊን እንደ መንጌ ተፎካካሪዎቹን፣ ጓዶቹን ቅርጥፍ አድርጎ በልቶ በሌኒን እግር ተተካ። ሶሻሊዝምን በዓለም የሚጠላ ጭራቅ ያደረገው ስታሊን ነው ይሉታል ከሳሾቹ። ሌሎች ደግሞ ስታሊን ባይኖር ኖሮ በሶሻሊዝም ላይ ምራቡ ፈቶ የለቀቀብንን የናዚ ሰይጣን ሂትለርን መቋቋም የሚችል ሌላ ጠንካራ ሰው በምድር ላይ ፈልገን አናገኝም ነበር ይላሉ። ሌሎች ደግሞ ሂትለርን ያሸነፈው ዙኮቭ የገበሬ ጄኔራሉ ነው እንጂ ስታሊን አይደለም ሲሉ ሊያኮስሱት ይሞክራሉ። ሰዎች ያሻቸውን ያወራሉ። ጊዜ ግን መጓዙን አያቆምም። ከጊዜ ጋር የማይለወጥ ነገር የለም። ታሪክ ብለን የምናወራው የምናነበው ሁሉ የጊዜ ለውጥ ታሪክ ሰሪዎች ላመኑበት በጽናት ቆመው ያመኑበትን ሰርተው በጊዜያቸው መለወጥ አለበት የሚሉትን ለውጠው ወይም ለመለወጥ ሞክረው ያልፋሉ። ታሪክ አውሪዎች ደግሞ ስለ ታሪክ ሰሪዎች እናወራለን። መለስ በሕይወት ቢኖር ምናልባት በኢህአዲግ መቃብር ላይ ካልሆነ አይቀየርም እያለና እያስባለ ሲለፍፍለት የኖረውን የብሔር ብሔረሰቦች ቅብርጥሴ ምንትሴ የአስተሳሰብ ድሪቶ ከዚች ሀገር ላይ መነቃቅሮ ሊጥለው ይችል የነበረው ሰው እንደነበር ይሰማኛል። እንደ ነጋሶ ተነሶ መሬት አይሸጥም፣ አይለወጥም የሚለው የድርጅታችን መርህ አለ ወይስ ቀርቷል? ብሎ የጠየቀ የለም እንጂ መለስ በኢህአዴግ መቃብር ላይ ሲለው የነበረውን የመሬት ፖሊሲ በተግባር በአፍጢሙ ይከረብተው ነበር። ቻይና ካፒታሊዝምን ከሶሻሊዝም ጋር አዳቅላ ንግዷን የምታጣጡፍበትን መንገድ መለስን በጣም መስጦስ ነበር። አይኑን ወደ ደቡብ ኮሪያና የምስራቅ እስያ ሀገሮች ላይም ክፉኛ አነጣጥሮ ነበር። ሁሉም ነበሮች የመለስን ፕራግማቲክ አተያይ የሚያመለክቱ ይሆኑብኛል። ሌላው ቀርቶ ኢትዮጵያን ያለ ወደብ አስቀርቶ ኤርትራን ለማስገጠል መስማማቱ ጭምር የመለስ ፕራግማቲዝም ውጤት ይመስለኛል። እምቢ ቢል የሚከተለው ምን ሊሆን ይችል ነበር? እና እየመረረው ደስተኛ መስሎ ወደቦቹን ለሻዕቢያ ፈርሞ ይሰጣል፣ ወይስ ያንገራግራል? ፕራግማቲስት ሰው የሚያደርገው የቱን ነው? መለስ ለብዙ ነገሮች ትክክለኛ ጊዜውን የሚጠብቅ አደገኛ ሰው ነበር። አደገኛና ከባድ አሰላሳይ፣ እድሉን ቢያገኝ ጊዜውን ጠብቆ የፑቲንን ጌም መጫወት የሚችል ሰው ነበር ብዬ አስባለሁ። እነዚህን ፕራግማቲክ ሰዎች ሙሉ በሙሉ መረዳት አይቻልም፣ ከጊዜ ጋር እየለኩ ድርጊታቸውን መመዘን ብቻ ነው የሚቻለው። ተገቢ ነው ብለው እስካመኑበት ድረስ ምንም ነገርን ለመተው ወይም ለመጀመር ችግር የለባቸውም። በዚህ የተነሳም ብዙ የዓለማችን ታላላቅ የማኅበራዊ ኢኮኖሚያዊና ፖለቲካዊ ለውጦች የመጡት በፕራግማቲክ ሰዎች ቆራጥ እርምጃዎች የተነሳ ነው። ዓለም በአዳዲስ ጎዳናዎች ላይ እንድትራመድ ብዙ ፕራግማቲስቶች ያስፈልጉናል። አንጎሉን ባጣ ሞቶ ግን በእድሩ ድክመት ባልተቀበረ ተመሳሳይ ስርዓት ውስጥ በተመሳሳይ ውድቀት አምጪ ርዕዮት እየተበላሉ ማዝገብ የሚሰለች የሚያንገፈግፍ ነገር አለው። የሰው ልጆች ሁሉ ንቃተ ህሊና ሲያድግ አንድ ቀን ዓለም የሶሻሊስቶች ትሆናለች ይሉ ነበር ሶሻሊስቶች። አሁን ግን አይደለችም። ለሁሉም ጊዜ ያለውና እንጠብቃለን። አበቃ።